በፕራንክ የመጣ በቀል መቼም አይበርድም። ሄሉ እንደዚህ አርፋ ቁጭ አትልም። አሁን በከባዱ ትመጣለች። ሶሲ ይጠብቂ። ባለፈው አልቀሰች ነው አይደል? አሁን የተበቀልሻት፣ ከዚህ የበለጠ ጥፍ አድርጋ ትበቀልሻለች። እዴ ትናንት እኮ አስለቀሷት። ሰላም ሰላም፣ ወደ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ሄሉ ቤተሰቦች ያው ብዙ ጊዜ በሄሉ ቪዲዮ ስሪ ስሪ ትሉኛላችሁና እሰራለው ውዶች፣ እሰራለው ግን አሁን ላይ ያው ታውቃላችሁ ትንሽ ረመዳን ስለሆነ ስራ ይበዛብኛል እና ለዛ ነው እየጠፋሁ ያለሁት ማለት ነው። ከረመዳን በኋላ በደንብ ነው የምንሰራው፣ እንገናኝ። ነገር ግን እናንተም ደግሞ ላይክ ላይክ አድርጉኝ ማለት ነው። ቪዲዮ ስሰራ ላይክ ላይክ አድርጉልኝ አበረታቱኝ ውዶቼ እና አሁን ሄሉም ቶሎ ቶሎ እየመጣች ስለሆነ እንሰራለን ውድ ቤተሰብ ሰሞኑን እራሱ በሰሩት ቪዲዮ ለመስራት ፈልጌ ግን በቃ አልቻልኩም፣ የምር አልቻልኩም። እና እንግዲህ ትናንትና ሄሉዬ ፕራንክ ተደርጋለች ማለት ነው። ያው ይሄ ፕራንክ የሆነ ለሆነ መልስ የሚሰጥ አይነት ነገር ነው ብዬ ስላሰብ ፕራንክ እንደሆነ ገብቶኛል፣ ፕራንክ እያደረጓት እንደሆነ ገብቶኛል። ግን ደግሞ ማለት ነው የምር በጣም እየደበረ ነበር ያየሁት። ምክንያቱም ሄሉ ከዛ ጋር ምንም በማታውቀው ነገር ነበር ስትጨናነቅ የነበረው፣ አለቀሰች ሁላ። ስታለቅስ የምር በጣም ነው የከፋኝ። በጣም የሚያስጠላው ነገር ደግሞ በማታውቁት ነገር ይህን ነገር አድርገሻል ብሎ ወይም ደግሞ አድርገሃል አድርገሻል አውጪ እውነቱን ብሎ የሚያጨናንቅ ነገር በጣም ነው የሚያስጠላው በአጠቃላይ እውነቱን የማታውቁት ነገር ያስጨንቃችኋል አይደለ ሄሉ በዛ ውስጥ ነበረች ለምሳሌ እሷ ምንም ነገር አላደረገችም በጣም ንጹህ ነች ግን ደግሞ ምን አድርጌ ይሁን ምን ተፈጥሮ ይሁን ምን አውርቼ ይሁን ብላ ብዙ ነገር ነው የምትጨናነቀው በውስጧ እና ስታለቅስ በጣም ነበር ያሳዘነችኝ። እና ፕራንክ ማድረጋቸው እኮ አሪፍ ነው፣ ጥሩ ነው። ያው ፕራንክ ችግር የለውም። ዩቱዩብ ሲጀመር ፕራንክ ይወዳል ማለት ነው። ግን ደግሞ እኔ በጣም የደበረኝ አነጋገራቸው ነው። እግዚአብሔርን አውቃለሁ፣ የሄሉ ጓደኞች ናቸው፣ ሄሉን እንደማይጎዷት አውቃለሁ። ግን ደግሞ ፕራንክ ሲደረግ እንደዚህ አይነት ንግግር በጣም ነው የሚደብረው። ትናንትና የተናገሩት እንዳለ ሆኖ ዛሬ ሲደግሙት፣ ዛሬ መጨረሻ መጨረሻ ፕራንክ ነው ባትል ኖሮ ሶሲ እንዴ ስራዬ ሁሉ ጥዬ ነበር ቪዲዮ ልሰራ የነበረው በጣም ነበር የተናደድኩት ከነ ከመጀመሪያው ማለት ነው በተለይ ባለጌ ሴት ነሽ ባለጌ የሚለው ቃል በጣም ነው የደበረኝ እኔ እነሱ ፕራንክ እያደረጉ ቢሆንም ግን እንደዚህ አይነት ነገሮች የሆነ ሰድቡ ለሰዳቢ መስጠት ነው ገብቷቸዋል አይደለ ሄሉም ብዙ ሰው መጣል የሚፈልጋለ ስለዚህ ለነዛ ደስ እንዲላቸው ነው ወይ እንዴት ነው ባለጌ ሴት ነሽ የሚሏት ብዬ በጣም ነበር የተደበርኩትና እኔ ደግሞ ይሄ ቪዲዮ ለሌላ ነገር ነበር ያሰብኩት ለካ ባለፈው ሄሉ ከእናቷ ጋር የሰራቸው ቪዲዮ ለዛ ነበር መልስ የተሰጠው። ለማንኛውም ጥሩ ነው እንኳንም ፕራንክ ከሆነ፣ ምክንያቱም ፕራንክ ባይሆን ኖሮ በጣም ነበር የሚያሳዝነው። ምክንያቱም አሁን ሶሲ የምትባለው ልጅ ስለ ሄሉ ገልጻ አትጨርስም። ስለ ሄሉ ባህሪ፣ ስለ ሄሉ ምንነት ማንነት ስታወራ ሁሌም እንሰማታለን። እና እንዴት ነው በደቂቃ ውስጥ የሰው ልጅ ሊቀየር የሚችለው ብለን እናስባለን አይደል? ዋናው ነገር ፕራንክ መሆኑ ነው ማለት ነው። ባለፈው ደግሞ ከእናቷ ጋር ሄሉ የሰራቸው ቪዲዮ እውነት ለመናገር እኔም በጣም አሳዝኖኛል ያ ቪዲዮ። ፈለ ስታለቅስ የተሰማኝ ስሜት አጠይቆኝ እናት ምንም ነገር ልትሸከም ትችላለች፣ ምንም ፈተና ልታልፍ ትችላለች፣ በልጇ የመጣ ነገር ግን መቋቋም አትችልም። በቃ በልጇ የመጣ ምንም ነው የማትቋቋመው። እና በጣም ነበር ያለቀሰችው ፈለ እንደዛ ስታለቅስ እኔ እራሱ ነው የተሰማኝ የምር እና ሄሉዬ እናትሽን በእንደዚ አይነት ፕራንክ እንዳትፈትኝ ድጋሚ። ጥሩ አይደለም ምክንያቱም የሰው ልጅ በድንጋጤ ምን እንደሚደርስበት አይታወቅም። እነ ሶሲም ደግሞ ከዚህ በኋላ ፕራንክ ስሰሩ እንደዚህ እንደዚህ አይነት አማርኛዎችን አትጠቀሙ። አሁን ዛሬ ከፈለ ላይ የሰራችሁት አክት ጥሩ አይደለም። ፕራንካችሁ ቆንጆ ቢሆንም አክታችሁ ግን በጣም ደባሪ ነበር፣ ለትልቅ ሰው አይሆንም። የምር እንዴት ስል ደግሞ እንዳትቀየሙ፣ እንዳትናደዱብኝ። እግዚአብሔርን እንኳን ፈለን እኔን አናዶኛል እኮ ከዛ በተረፈ ግን በጣም ምርጥ ጓደኛ ናቸው ሄዱን ከጎኗ ናቸው የምታበረታቱ ጎበዞች ናቸው በርቱ በሌላኛው በኩል ደግሞ እንዳልክ የተዘጋው ዶሴን ከፍቶ እያለቀሰ ነው ምንድን ነው ነገሩ መሰላችሁ ከመቶ ዘጠና ዘጠኝ ሺ ሰዎች አስር ሰዎች በህይወቴ ላይ ተጽዕኖ ፈጥረውብኛል ስለዚህ እኔ እስትረስ ውስጥ ገብቻለሁ ዩቲዩብ መስራት አልፈልግም፣ ዩቲዩብ ልሸጠው ነው። የምትወዱን ቤተሰቦች ከዚህ በኋላ ካልመጣሁ በቃ ሽጬዋለሁ ማለት ነው እያለ ነበር እና ስልኩንም ሰብሮታል። ስልኩ ደግሞ ካሜራውን ዙም አድርገን ስናየው ስልክ አይደለም እንዴ! ምንድን ነው? አራዳህ ለአራዳ አይሸዋወድም አሉ። በዚህ ጊዜ ላይ እኮ ስልክ እንደ ልጅ እኮ ነው የሚታየው እንዲህ። እኔ ይህን ነገር በፊልም ነው እንጂ በትክክለኛ ህይወት አላየሁትም። ማንም ሰው ስልኩን ሲሰብር አይቼ አላውቅም። ለማንኛውም ስልኩ የራሱ ነው። የስበረውም ማይስበረውም የራሱ ነው። እንግዲህ እኛን አይነካም። ነገር ግን አሁን እንደዚህ የሆነበት ምክንያት ምንም አልገባኝም። ሄሉ ወታ ተናዳ እንድትናገር ነው፣ የሆነ ነገር እንድታወጣ ተፈልጎ ነው። ምንድን ነው ሄሉ ባለፈው በቃ እኔ የበደሉኝ ሰዎች ይቅርታ አደርጋለሁ፣ ይቅርታ ካደረግኩ በኋላ ግን እንደ ድሮ መሆን ያቅተኛል፣ በቃ አልችልም። ከውስጥ የወጣ ወጣ ነው። እኔ ወደ ውስጥ ሳስገባም ስወድም አንዴ ነው፣ ሳስወጣም አንዴ ነው ብላለች። አሁን ሄሉ ማስወጣት ላይ ነች። በቃ አለቀ። መንገዷን እየጠረገች ነው። መንገዷን እየሄደች ነው። በራሷ ዩትብ እየመጣች ነው። በራሷ አይዲያ እየመጣች ነው ማለት ነው። የኔ ቆንጅ፣ የኔ ጀግና። ጎበዝ እኮ ነች። ከማንም አይዲያ የማትፈልግ ማለት ነው በራሷ። እንደውም ይገርማችኋል የራሷ አይዲያ እየተሰረቀባት ነው። ጉድ! ባለፈው እኮ እንዴት እንደሳኩኝ ቁጭ እኮ ነው ቁጭ። በፈጣሪ እንዱ ትንሽ እንኳን አክቱን ቀየራት አድርጉትም። እና እንግዲህ ያው እንዳልክ ማለት ነው። እነዛ አስር ሰዎች ተጽዕኖ የፈጠሩበት ምንድን ነው? አሁንም አግባት ሄሉን እያሉ እንደሚያስገድዱት አይነት አድርጎ ነው። ይህማ የማስመሰል ወራይ ነው፣ እንዳልክ ትክክል አይደለም። የምር ምክንያቱም በሰዓት ላይ አሁን ሄሉን አግባት እያለ የሚጨቀጭቅ ሰው እንደሌላ አውቃለው። ምክንያቱም አልቋል፣ በቃ ሄሉዬ እኮ ነገሩን ዘጋችሁ፣ ፋይሉ ተዘጋ። ስለዚህ የተዘጋ ነገር እንደገና እየከፈቱ ሌላ ነገር ማንሳት ተገቢ ነው ብዬ አላስብም። ማንም ማንም ሊያስገድድ አይችልም። ትዳር በግዴታ አይደለም ትዳር የሁለት ሰው ፍላጎት እንጂ ማንም አስገድዶ የምትገባበት ነገር አይደለም አይደል ትዳር እኮ ነው እንዴት ነው ከማልፈልገው ሰው ጋር እኮ ነው ያልከው ማን አስገደደ ማንም አላስገደደም እንዴ አሁን ከዚህ ጋር እኮ ምን ችግር አለ የሰው ልጅ ጥፋቱን ቢያምን በጣም ብዙ ነገር እኮ የተናገርከው አንተ ነህ አይደል እንዴ እንደገና ተናግረ በራስህ ስትረስ ውስጥ መግባት ጥሩ ነው እንዴ ቀለበት አደርጋለሁ ሽማግሌ ልካለው ብለህ የተናገርከው ቢያንስ እረስተኸው ነው ወይ ሽምጥጥ አድርገው ነው? እና እንዳልክ የተናገርከውን ነገር ማወቅ አለብን። በራስህ ጊዜ ነው እንደዛ ብለህ ሰው ተመልካች እንደዚህ ጥምድ አድርጎ የያዘ ማለት ነው። በቃ የሰው ልጅ ያጠፋል አይደለ? ሄሉ እግዚአብሔር ይመስገን አሁን ከነበረችበት ሙድ ወጥታ በጣም ሰላማዊ ህይወት እየኖረች ነው። ችግር የለውም። ነገር ግን ምን ችግር አለው ታዲያ? በቃ እንደዚህ እንደዚህ ነበረ ብለህ ነገሮችን አብራርተህ ይቅርታ ማለት እኮ ቀላል ነገር ነው። ሰው አንድና እንደሚፈልገው ከአንተ ይቅርታ ነው አባቴ፣ ሌላ ነገር አይደለም እቴ። ምንድን ነው?